የኢትዮጵያ ምድር ባቡር ኮርፖሬሽን ብሔራዊ የባቡር ቢዝነስና ኢንቨስትመንት ጉባኤን እያካሄደ ይገኛል። ጉባኤውን የኢትዮጵያ ምድር ባቡር ኮርፖሬሽን ከኢትዮጵያ ኢንቨስትመንት ሆልዲንግ ግሩፕ ጋር በመሆን አዘጋጅተውታል። ኮርፖሬሽኑ የሀገሪቱን የባቡር ዘርፍ ወደ ላቀ ምዕራፍ ለማሸጋገር እያከናወናቸው ያሉ ተግባራት፣ የተገኙ ስኬቶችን፣ ቀጣይ እቅዶችን ከማስታወቅ ባሻገር በዋናነት በዘርፉ የትብብር አድማስን ለመፍጠር ያለመ ነው ተብሏል። ጉባኤውን እየተከታተለ የሚገኘው ባልደረባችን መራውል ከድር በቀጥታ መስመራችን ላይ ይገኛል። መራውል እንደምንልሃል፣ መረጃዎችን መቀጠል ትችላለን። አመሰግናለሁ። ምን ይችል አንተም አንስተዋል የኢትዮጵያ ምድር ባቡር ኮርፖሬሽን በተለይም ደግሞ የኢትዮጵያን የባቡር መሰረተ ልማት ወደ ላቀ ምዕራፍ ለማሻገር እያከናወናቸው ባሉ ተግባራት ያገኛቸውን ስኬቶች እንዲሁም ቀጣይ የትኩረት ነጥቦች ወይም ደግሞ የስራ እቅዶች በዋናነት ደግሞ የቴክኖሎጂ፣ የእብቀት፣ የገበያ እንዲሁም ደግሞ የሀብት የትስስር አድማስን ለመፍጠር ያለመ ሀገር አቀፍ ወይም ማለትም ብሔራዊ ጉባኤን በዚህ በአዲስ አበባ እያካሄደ ይገኛል። ብሔራዊ የባቡር ቢዝነስ እና ኢንቨስትመንት ጉባኤን ማለት ነው። በዚህ ጉባኤ ላይ በርካታ የገ ዓለም አቀፍ ተቋማት ጭምር እየተሳተፉ ይገኛል። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው በተለይም ደግሞ ኢትዮጵያ በዘርፉ እያስመዘገበቻቸው ያሉ ስኬቶችን በዚህ ጉባኤ ላይ ባስተላለፉት የመክፈቻ ንግግር ላይ ዘርዝረዋል ማለት ነው። ዋና ስራ አስፈጻሚዋ በተለይም ደግሞ ፈጣንና አስተባባሪ፣ ወጭ ቆጣቢና ዘላቂ የባቡር መሰረተ ልማትን ለመገንባት እንዴት ፈንድ ወይም ደግሞ እንዴት ማልማት እንዴት ኢንቨስትመንት ማድረግ እንችላለን፣ ከዛ ባለፈ ደግሞ እንዴትስ ሊመራ ይገባል ከዛ ባለፈ ደግሞ እንዴትስ የኢንዱስትሪዎቻችንና የኢኮኖሚ ዘርፎቻችንን በጠቅላላ ባማከለ መልኩ እንዴት መተግበር ይኖርብናል ለሚሉ ጥያቄዎች ይህ የዛሬው ጉባኤ ምላሽ ያለው መሆኑን አንስተዋል ማለት ነው። ኢንጂነር ህሊና እንግዲህ ኢትዮጵያ በተለይም ደግሞ ቀጠናውን ለማሳሰር በመካከላቸውም እንግዲህ የንግድ ግንኙነቶችን ለማጠናከር ህልም ይዛ እየሰራች እንደምትገኝ አንስተዋል ማለት ነው። ታዲያ ይህንን ህልም እውን ለማድረግ በተለይም ደግሞ ነጻ የንግድ ቀጣናን በአጠቃላይ ደግሞ አህጉሪቱን በባቡር መሰረተ ልማት ለማሳሰር እየተደረገ ባለው ጥረት ውስጥ አጋርነት ቀዳሚ ትኩረት ሊሰጠው የሚገባ ጉዳይ መሆኑን አንስተዋል ማለት ነው። ጉባኤውም እንግዲህ ይህ የዛሬው የባቡር ቢዝነስና ኢንቨስትመንት ጉባኤ ይህንን አጋርነት ለመፍጠር ትልቅ መደላደል የሚፈጥር መድረክ መሆኑን አንስተዋል ማለት ነው። በዚህ መድረክ ላይ እንግዲህ የተገኙት በአፍሪካ ህብረት የመሰረተ ልማትና የኢነርጂ ዘርፍ ኮሚሽነር ላታቦር ማቶንግ በበኩላቸው ዘመናዊ ቀልጣፋና እየተሳሰረ የባቡር መሰረተ ልማት የአህጉሪቱ ቀዳሚው አጀንዳ መሆኑን አንስተዋል ማለት ነው። እነዚህ መሰረተ ልማቶች በተለይም ደግሞ ድንበሮቻችንን አቋርጦ ሲመጡ እኛን ወይም ደግሞ ህዝብ ለህዝብ ግንኙነቶችን ከማሳሰር ባለፈ ንግድን፣ ኢንቨስትመንትን፣ ኢንዱስትሪን ከዛ ባለፈ ደግሞ ፈጠራዎችን ጭምር ማስተላለፊያ አውታሮች ናቸው ብለዋል፣ የባቡር መሰረተ ልማቶችን ማለት ነው። ለአፍሪካ ብልጽግና መንገድ የባቡር መሰረተ ልማት ትልቁ አጋዥ ኃይል ወይም ደግሞ ተደማሪ አቅም መሆኑን አንስተዋል ማለት ነው። እንግዲህ በተለይም ደግሞ የሎጂስቲክ ወቂን ወጪን ለመቀነስ ከዛ ባለፈ ደግሞ በንግድ ስርዓት ውስጥ ያለውን ደግሞ ረጅም ሰንሰለት ለመበጣጠስ የአፍሪካ ነጻ የንግድ ቀጣናን ጭምር ለማፋጠን ከፍተኛ ፍጥነት ያለው የባቡር መሰረተ ልማት መሰረታዊ ጉዳይ መሆኑን በማንሳት በተለይም ደግሞ ዋና ከተሞቻችንን፣ ሕዝቦቻችንን፣ ኢንዱስትሪ ዞኖቻችንን፣ ኢንዱስትሪ ፓርኮቻችንን፣ ኢንቨስትመንቶቻችንን፣ ፈጠራን በተለይም ደግሞ የክህሎት ስልጠናዎችን ጭምር ማስተላለፊያ ክር መሆኑን አንስተዋል፣ የባቡር ሀዲድ ማለት ነው። ከዛ ባለፈ እንግዲህ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ድንጌ ቦሩም በዚህ ጉባኤ ላይ መልእክት አስተላልፈው ነበር። በመልእክታቸውም በተለይ ኢትዮጵያ ካደጉ ሀገራት ተርታ በፍጥነት ለመሰለፍ የጉዞ መጀመሪያውን በማንሳት በዚህ ወቅት ይህ በተለይም

መካሄዱ ትልቅ እንድምታ ያለው መሆኑን አንስተዋል ማለት ነው። በተለይም ደግሞ የባቡር መሰረተ ልማት ተወዳዳሪነትን በማረጋገጥ የአህጉሪቱን ብልጽግና ማረጋገጥ እንደሚቻል በመጥቀስ ይህን እውን በማድረግ በሀዲዶቻችን የተቀላጠፈ ንግድ እንዲሁም ደግሞ ሌሎችንም አገልግሎቶች ማከናወን እንደሚገባ አንስተዋል ማለት ነው። በዚሁ ጊዜ የትብብር አድማስን መፍጠር መፍጠርም እንግዲህ ቀዳሚው አጀንዳ ሊሆን እንደሚገባ ለጉባኤው ታዳሚዎች አጥኖ ሰጥተው መልእክት አስተላልፈዋል ማለት ነው እንግዲህ ምንይችል እንደሚታወቀው የኢትዮጵያ

ኮርፖሬሽን የባቡር መሰረተ ልማቶችን ለመዘርጋት የህዝብ ትራንስፖርት ማለትም በባቡር የህዝብ ትራንስፖርቶችን ለመስጠትና በሌሎችም የኢንቨስትመንት መስኮች የቢዝነስ መስኮች ላይ ለመሰማራት የተቋቋመ ኮርፖሬት መሆኑ ይታወቃል። ከተቋቋመበት ጊዜ በኋላም እንግዲህ ለኢትዮጵያ ከፍታ ለኢትዮጵያ ማንሰራረት በትልቁ መሰረት ሊሆኑ የሚችሉ አቅም ሊሆኑ የሚችሉ በርካታ ስኬቶችን ያስመዘገበ ኮርፖሬሽን ነው። የሞጆና የድሬዳዋን የደረቅ ወደብ ከዋናው የኢትዮ ጅቡቲ የባቡር መስመር ጋር ማገናኘት፣ የአዲስ አበባ የኤሌክትሪክ የባቡር ትራንስፖርትን ማንሳት እንችላለን። በተለይም ደግሞ የኢትዮጵያ ከፍተኛ የገቢና የወጪ ንግድ ማስተላለፊያ መስመር የሆነው ኢትዮ ጅቡቲ የባቡር መስመርን እንዲሁ ማንሳት እንችላለን። ከዛ ባለፈ ደግሞ ከሰሞኑም የተመለከትነው የሶፉመር የቱሪስት የባቡር ትራንስፖርት መስጫንም ማንሳት እንችላለን። ይህ መሰረተ ልማት ባቡሩም ጭምር በኢትዮጵያኖች በራሳችን በራስ ሀብት የተገነባ ጭምር ነው። ከዛ ባለፈ ደግሞ ባለፉት ሳምንታት ግንባታው የተጀመረው የኤኤምጂ ኢንዱስትሪ ዞንን ከዋናው የኢትዮ ጅቡቲ ወይም ደግሞ ደዋኔ ከባቡር መስመር ጋር የሚያገናኘው የባቡር ሐዲድም በራስ አቅም በራስ ሀብት በራስ የባቡር ሐዲድ መሐንዲሶች የሚገነባ መሆኑ ይህም በተለይም ደግሞ የኢትዮጵያ የባቡር ዘርፍ መሰረተ ልማት በተለይም ከአንድ መቶ ሰላሳ ዓመታት በላይ ያስቆጠረ ነው። ነገር ግን ደግሞ በኋላ ቀሪነት ታሪኩ የሚጠቀስ ዘርፍ ነው። ይህንን በተለይም ደግሞ ይህንን የኋላ ቀሪነት ታሪክ ምዕራፍ የቋጨ ስራዎችን ይህ ኮርፖሬሽን አከናውኗል ማለት ይቻላል። የኢትዮ ጅቡቲ የባቡር መስመርም በስሩ ነው የሚገኘው። ቀደም ሲል የጠቀስኩትን የኤምጂን ከዋናው የባቡር መስመር ጋር የሚያገናኘውን የባቡር መሰረተ ልማት የሚገነባው ይህ አክሲዮን ማህበር ነው እና በአጠቃላይ እነዚህን ማንሳት እንችላለን። ከዛ ባለፈም እንግዲህ በሂደት ላይ ያሉ በርካታ ግዙፍ ፕሮጀክቶችን ማንሳት እንችላለን። ቀጠናውን ሊያሳሰር የሚችል የኢትዮ ሱዳን የባቡር ሀዲድ መሰረተ ልማት ከዛ ባለፈ ደግሞ አዋሽ ኮምቦልቻ፣ ሀራ ገበያ፣ ወልዲያ ከወልዲያ መቀሌ ያለውንም እንዲሁ ማንሳት እንችላለን ማለት ነው ምንችል እንግዲህ ለአሁኑ በእኔ በኩል ያለው መረጃ ይህንን ይመስላል። መልካም ቅ